እ አንቺ ጋ ሰምቼ በዛ ምክንያት ነው በቃ ዝም ያልኩት። ምንም የሰው ሀቅ የሚፈልጉ ሰው አይደለም። በቃ አትነግሪም የእሷም አልኳት አሁን አልተስማማንም እና ልንመለስ ታዳጊ ናት እና

ታውኩ እንጂ እኔ ተስማምቼ አይደለም። የእዛ መኖሯን እኛ ውጭ አግኝተነው የሸምሱ ዘመድ ቤት ገባች ቀን እንደዚህ ያ እንጂ፣ እኛ አሁን እናንተንም አይተን አደለም እሷንም አይተን አይደለም፣ ማንንም አይተን አይደለም። ሂክማ ስትገባኛ ጋር በዋስም አይደለም፣ በሰውም አይደለም። መንገድ ላይ ነው የገባችው። መንገድ ላይ አግኝተን ነው ያስገባናት። ወደ ውሃ ምናምን ተደፋፍተውባት እንደ አንቺ ጋር ሰምቼ በዛ ምክንያት ነው በቃ ዝም ያኩት። ምንም የሰው ሀቅ የሚፈልጉ ሰው አይደለም በቃ ትል ነገር የእሷ ማልኳል በቃ እንደዚህ ነገር ነው። ሰላም አለም። ወአለይኩም ሰላም። ግን ደግሞ አሁን አሁን አልተስማማንም እና ልመልሳት ሊመጣ ነው መንገድ ላይ እንዳገኘናት፣ መንገድ ላይ መቶ አልፈለግንም፣ ቤትሽ የት ነው ብለን ልናደርሳት፣ ያው ልብሷን ይዛ፣ ልብሷን ልታደርሷት፣ እሷን ፈልጋችሁ አይደል? አሁን በቃ ልመልሳት ነው የመጣው። ግላችሁ ከልጃችሁ አደራ ብስሚላህ አድጋ፣ ብስሚላሂ ራህማኒ ራሂም። እናንተ እንዳላችሁ ብስሚላሂ ራህማን አላህ። እሺ በላ አሜን። ያው ውድ አለ ሳር ማለት ትልቅ ነገር ነው። ሳር ተፈቷል ነው እርጥብ መስጠት ማለት ከልጃችሁ አደራ፣ እንደ ራሳችሁ ይዋት አደራ። ለእሷም አደራ ልጄ፣ ከልጃችሁ አደራ። እንዲህ ሳር ይሰጣል አሉ በባህል ማለት ነው። አደራ ነው አደራ። ከልጅስ ለናቴም አደራ፣ ይክማን አደራ አሉን። ፖሊስም ማድረግ በምንም አይደለም በምንም ማድረግ በቤተሰብ ችግሩን ፈተነዋል። ልጅቷንም በሳር ተቀብለናል። እና ይሄንን ሳር ግን ምን እናድርገው አሁን?

ወሬ ምናምን እንዳታሳልፍ እኔ የምፈልገው ያ ነው። አንቺ ማለት እህት የምሽ ልጅ የምነሽ ገባሽ። ሰላም ሰላም። ውድና የተከበራችሁ የማማጨቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁልኝ። እኔ ደህና ነኝ አልሐምዱሊላህ። ያው እኔና ሂክማ መሀል ወይም ደግሞ የእናቴ አጋዥ መሀል የተፈጠረውን ነገር ታውቃላችሁ ማለት ነው እና ፖሊስ ጣቢያ ውሰጃት እንዳታባረሪያት ከቤተሽ ሌላም እርምጃ ምናምን ነገር ትወስድብሻለች ልጅ ልጅሽን ይዛ ትጠፋለች። እንደገና ደግሞ ልታስገድልሽ ሁላ ትችላለች ምናምን ነገር እያላችሁ ስትሉን ነበረ ማለት ነው በኮመንት ነገር ግን እኔ እንደ አንድ ወላጅ እናት፣ እንደ አንድ እናት እንዳለው ሰው፣ እንደ አንድ ትንሽዬ እህት እንዳለው ሰው ሂክማ ማለት ለኔ እህቴ ናት። ከእህቴ ደግሞ እድሜ አይገናኙም፣ የእሷም ታናሽ ናት ማለት ነው። አስቡት እና እች ልጅ ባትቸገር፣ እዚህን አይነት ነገር ውስጥ አትገባም ብዬ ከራሴ ጋር ሳወራ ነበረ። ሲቀጥል ደግሞ ታዳጊ ናት። እና እንዴት ነው የሰው ልጅ ሲያጠፋ ለይቅርታ በሩ ክፍት መሆን እንዳለበት ማስተማር የፈለግኩት እሷ አይምሮ ውስጥ ማለት ነው። ገበያ ነበረች፣ እናቴ መጣች። እኔ ምልሽ እንትን ይዣለሁ ይሄን ነበረ። እናቷ ቤት ፖሊስ ጣቢያ ከመስጣት ወደ እናቷ ቤት በመልሳ የእናት እንትን ይውማ ከንት ሲመጣ እዊ ቅቤ፣ ዛሬ ገበያ ቀን ነው እኛ ጋር

ለይቅርታ ሰዎች ምን ያህል ዝግጁ እንደሆኑ አውቃለሁ። ይሄ ነገር በጣም መጥፎ ነገር ነው፣ ገዳይ ነገር ነው፣ በጣም አደገኛ ነገር ነው። ነገር ግን እኔ ያንን ሰው እንድታወጣ አወጣጣታለሁ እንድትነግረኝ አደርጋታለሁ እንደምንም አድርጌ ማለት ነው እንደምንም አድርጌ ፖሊስ ጣቢያ የሚባለውን ነገር አይ ማለት ባትቸገር ይሄንን አታደርግም ብዬ ወሰንኩኝ ማለት ነው። ነገር ግን እዚህ ቤት አብራይ በታሪክ አትኖርም ማለት ነው። በታሪክ እና ሰውን ስታስገቡ እንደዚህ በተያያዥ በመታወቂያ በሰው ሰው ምናምን ካልሆነ ዝም ብላችሁ ሰውን አታስገቡ። የዚህ ሜዳ ላይ አግኝታችሁ ማለት ነው። ከእኔ ተማሩ። አንድም ቪዲዮ ሊሰራበት የፈላኩበት መንገድ ይሄ ነው ማለት ነው። ሲቀጥል ደግሞ እናቷ ጋር ይዣት ሄዳለሁ። እኔም ልብስ ቀይሬያለሁ። ወይ እናቴ መታለች። ሲቀጥልማ ለባብሽና ልብስሽን ይዛሽ ነ እኔ እናቷ ቤት ሂጃ አላቅም አላውቀውም ቤቱን ግን እራሷ ታውቃዋለች። ቅርብ ነው ብላኛለች። ይዣት ሄዳለሁ። ከዛ እኔ ሜዳ ላይ መጥፎ ሴት ብሆን ሜዳ ላይ እንዳገኘኋት ሜዳ ላይ የጠላት ነበረ። ነገር ግን ሴት ልጅ አለችኝ፣ ሴት እህት አለችኝ፣ እናት አለችኝ ነው ማለት ነው። ያው አንዛለች ከመሄዳችን በፊት ማለት ነው ህክማ እዚች ጋ አልቀርጸው፣ እሺ? አልቀርጸው አንቺ የምትናገር እውነት ነው የምልሽ። ያው ወላሂ ቃል ይገባልሻል ለማንም አሳልፌ አልሰጥሽም። ገባሽ? እኔ ግን ራሴን እንዳድን ቤተሰቤን እንዳድን ተቀድሽ ለቤተሰቤን ማንም የለም። እኔ ነኝ አይደል እንሰራ እኔ ነኝ ሁሉንም ነገር አድርጎ አይደለ ያ ስለሆነ ለልጄም ያለሁት እኔ ነኝ። ካለአባት ነው እያሳደግኳት ያለሁት። እኔ በሞት ነገር ልጄ ትጎዳለች። ማንም ንገር ንገሪኝ። እንደዚያ ለጆሮዬ ንገሪ፣ ገባሽ ማን እንዳለሽ ለጆሮዬ ንገሪ። ለማንም አሳልፌ አልሰጥሽም። እሺ ያ ንገር በዞሬ ወይ እኔ ለአንቺ ብዬ ነው እንጂ ይህን ሰው ባጋለጠ ደስ ይለኝ ነበር። እንደው በቃ ሂክማ ከኛ መሄድ አለባት ገባሽ? ለምን እኔ እና አንችለም ማለት ነው እኔ ያንቺም መቀጠል አንችልም። እኔ አሁን እንዳገኘኋት ከውጭ መጣል አንችልም አልፈልግም። ገባሽ ልጅ ያለው ሰው እህት ያለው ሰው እናት ያለው ሰው ሴት እናት በዛ ላይ ምን እንደሚገቅማት አላቅም። ለዛ እንሸንሻለን ማለት ነው በቃ። አይ ነገሮች እንዳለ ተበላሽ። እኔ ደግሞ እየተጠራጠርኩኝ መኖር አልፈልግም። ከአንድ ሰው ጋር ስኖር እኔ እረፍቴ ሁነሽ እኔም ያንቺ እረፍት ሁኚ፣ ያለምንም ጥርጥር ያለምንም ሸክ አብረን እንድንቀጥል ነበረ የምፈልገው። ነገር ግን ከመሽመሽ ዛሬ ከነገር ምን ተፈጠረ እያልኩኝ እየተሳቀኩኝ መኖር አልፈልግም። እሺ ለዛ ነው እንጂ ብትቀጥዪ ምናምን ደስ ይለኝ ነበር። ነገር ግን አይቻልም። እና ቤተሰብ አሁን ሂክማን ወደ እናቷ ቤት ኢዛናት ልሄድ ነው ማለት ነው። እና እናቴ አብራችሁን ሁኑ፣ ተከተሉን ቤትም እንዳትሄዱ ማለት ነው። ይርቃል ቤቱ አብራችን ሆኖ፣ ቤተሰብ ይኸው ከግቢ እየወጣ ነው ማለት ነው። ከዛን ግቢያችንን እንዘጋጋና ጉዟችንን እንጀምራለን። ሎጆች አብረን እንሄድ

እና በስንት ትግልና መከራ ደርሰናል። የውላችሁ ላበላቡነን ማለት ነው የውላችሁ ነው እና ዘኑላ እ እንዴ ካመለው ነው አባቱን እኮ እኔ ህይወት ነው ዋናው ገባሽ፣ እኔ ቤት

ዝፋጋለች፣ ማናልጋ አለች ማናልጋ አለች ሲሉኝ ሰምቼ በወሬ ተው ኩንጂ እኔ ተስማምቼ አይደለም። ስለዚ ዘመኖሯን የሸምሱ ዘመድ ቤት ገባች እንጂ እኛ አሁን እናንተንም አይተን አይደለም እሷንም አይተን አይደለም ማንንም አይተን አይደለም። ሂክማ ስትገባ እኛ ጋር በዋስም አይደለም በሰውም አይደለም መንገድ ላይ ነው የገባችው። መንገድ ላይ አግኝተን ነው ያስገባናት። ወደ ውሃ ምናምን ተደፋፍቶ ሰምቼ በዛ ምክንያት ነው በቃ ዝም ያልኩት። ምንም የሰው ሀቅ የሚፈልጉ ሰው አይደለም። በቃ በቃቱ ነገር እየሷም አልኳት በቃ እንደዚህ ነገር ነው። ሰላም አለ ወዓለይኩም ሰላም ግን ደግሞ አሁን አሁን አልተስማማንም እና ልመልሳት ሊመጣ ነው። መንገድ ላይ እንዳገኘናት መንገድ ላይ መተው አልፈለግንም። ቤትሽ የት ነው ብለን ልናደርሳት ያው ልብሷን ይዛል ሊታገሷት እሷን ፈልጋችሁ አለ። አሁን በቃ ልመልሳት ነው የመጣው። የሆነ ጥፋት አየነባት ማለት ነው። ከኔ ለእኔ አደራ ሌላ ሴት ልጅ የላችሁ ሌላ ሰውም የለም። እሷ ብቻ ነበረች። እሷም ያለ ፍቃዳችሁን የወጣችሁ ወጣች እና በቃ እዛ። እሺ አሁን እኔ ጋር እንድትሆን ነው የምትፈልጉት? እሺ እናንተ አሁን ለእሷ ንገሯት። በስነ ስርዓት ለሷን ጋር ብትመጪ አንቺ ነን አንቺ ነን እናትና ልጅ ነን። በቃ ለዚህ አመቺ ነው እኮ አሁን ማለት ነው። ለእሷ አስጠንቅቃችሁ ንገሯት። ልጅነት ያጠቃታል። የሆነ ዮነ በቃ እንደዚህ መውጣት እንትን ማለት ወሬ ማቀበል ምናምን እንዲህ የሆነ ወሬ ያ ወሰዱ እካ ምን እያሉ ምን እያሉ ነው ስር የተባልሾን ነገር ስሪ። ሌላ ወሬ ምናምን እንዳታሳልፍ እኔ የምፈልገው ያ ነው። አንቺ ሆ እህቴ ነሽ ልጄ ምንሽ ገባሽላ። ነገር አይጎልባሽል ከእኛ ጋር ስትሆን ይህን ልጃችን ማስረከባችሁ ደስ ብሎናል። እናንተም ደስ ይበላችሁ። አደራ ሰተናል፣ ከባለቤቴ ልጃችን ይህ ቤታችሁ ማለ በቃ እኛ እየመጣን ምናምን እናያችኋለን። ሂክማንም የእናንተን አደራ እሷም የእናንተን ሰምታ የእኛንም ሚስጥርን ደብቃ ሁሉ ነገርን ተሸፋፍነን እንደምትኖሪ ያው ቃል ግቢላቸውና ለቤተሰቦችሽ ይ ሄዳለሁ ችግር የለውም። ቃል ግቢላቸው። አትከረ አታጠፈ ነው አ አትሜዞም አስመ ከማ ጎረቤት አትሰማ የታዘች ነገር ሰርተሽ እሷ ያለች በአማርኛ ያያል በአማርኛ ተርጉመለሽ ይው ነገር ያን ማለት ነገር አንስተሽ ስጫቸው። የነሱ ነገር ግቢ ጎረቤት አትሂጂ፣ ከልጆች አትጨማመሪ፣ አደራ ሳር ሳር ነው፣ ባህል ነው። አዎ ጨቆር ሳር አደራ ሊሰጡን ነው። እማ ልጄ፣ ከልጃችን አደራ። ይኸው እንዲህ ሳር ይሰጣል አሉ። በባህል ማለት ነው። አደራ ነው አደራ። ከልጅሽ ጋር ይቅማ ሰጥቻለሁ።

ያው ለእናቴ አደራ ይክማን አደራ አሉን። ውዶች፣ ሳር ማለት ትልቅ ነገር ነው። ሳር ተሰጥቷል ነው፣ እርጥብ መስጠት ማለት ከልጃቸው አደራ፣ እንደ እራሳችሁ ይዋት አደራ፣ ለእሷም አደራ በሏት እና ቤተሰብ በፖሊስም አይደለም በምንም አይደለም በምንም አይደለም። ያው በቤተሰብ ችግሩን ፈተነዋል። ልጅቷንም በሳር ተቀብለናል። እና ይህንን ሳር ግን ምን እናድርገው አሁን አስቀምጠው ከዛ ሲደርግ

ያሰብንበት ቦታ ደግሞ እንድናደርሳት እሱ ይርዳት። አሜን። ስምላህ ማረን። ከው ጉያችን አትለኝ። አሜን። በቃኝ ውጪ ላኩኝ ስትል ደግሞ እኛ እንልካታለን፣ እናደርግላታለን። አሜን። በዓልም ካለችን ድራታለን፣ ውጭም ካለችን ሸኛታለን። በትልቁን ደረጃ እናደርሳታለን። አላህ ይርዳን። እናቷን አላህ ይጠብቅላት፣ አባቷን አላህ ይጠብቅላት። አሜን። ራሷንም አላህ ይጠብቅላት። ቀሽቀሽ አትበይ፣ ረጋ በይ። ዋና ረጋ ማለት ነው

ብስሚላ ረማን ራሂም ቤታችን ሰላም። አላህ ያቅ ላ ብራመቲከ ረመራሚ አልሐምዱላ ረብልዓለሚን አ አላሁ ሰል የነበረን ቆይታ ይህንን ይመስላል። ወደ ቤት እንሄዳለን። ሰላማችሁ ይብዛ። ላይክ፣ ሰብስክራይብ አድርጉ ናፍቃዋት ነበረ አገኘቻቸው።